ምን እረዳት ሲንገረኝ፣ እስቲ ያለሁበት ደረጃ እኮ ዝም ብሎ በቀል የመጣ ነገር አይደለም። እንደ ቀል ማፈስ አለበት። እስቲ እንዴት እንዴት ነው የመጣው? ንገረኝ በእናትህ። ኮንስታብል ኢንስፔክተር ለመሆን እኮ ብዙ ምክትል ኢንስፔክተር ብዙ አጋግረፍ እያለ ምንም አይነት የትምህርት መስረጃ የለኝም ማለት ነው? ምንም ችግር የለም። ምንም ኢለመንተሪም አልተማርኩም፣ የለኝም። እስቲ እንዴት ነው የምታስረዳኝ? ተናገር እስቲ። እንዴት ነው የምታስረዳኝ? አንድ ማየው ምንም ያልተማረ ፊደል ያልቆጠረ ሰውዬ ሳጅን ሆኗል። ከዛ ደግሞ ማህበረሰቡን እየበዘበዘ ማህበረሰቡን ያሰቃያል። ማቴዎስ እያዋራ ያለሁት ኢንስፔክተር ታዲዎስ ነው። አለቃ የፈጠርኩ አስታወስክ። ገንዘቡ የት ነው ያለው? አለብረም ማቴዎስ ገንዘቡ የት ነው ያለው? አለብረም ግደለ ግደለ። መጠቀም ያለብኝን ገንዘብ እስኪ በቀኝ ትጠቀም ያለ ግደለ። እድል እየሰጠሁ ነው ያለሁት ለምን ጊዜ ታባክናለህ? ለምን ጊዜ ታባክናለህ? ወይም ጋርድን ወጥቶ ደም ላይ ገለኝ። አንተ እንደምታስበው ቀላል መከራው፣ የበዛበት አደገኛ። ምክንያቱም እኔን መካድ ምን ምን አይነት ዋጋ እንደሚያስከፍል ታውቀዋለህ። አትገለኝም አስታውሳለህ ከዚህ ቀደም የካደኝን ያንን ጀዝባ ፖሊስ በኔ በኩል ምክንያቱም አንተ ፈሪ ነህ አንተ ብታዘኝም እኔ ነው የገደልኩት አንተ ግን ፈሪ ነህ አታደርገውም ገዳ ላይ ምን ትጠብቃለህ ምን ያክል ግን እንዳሰቃዩ ታስታውሳለህ እዚህ ላይ ሰባት ቀን ሳይበላ ሳይጠጣም በዛ ልክ ማስታውስ እንዴ ክፋቴን የረሳ ስለመሰለኝ ነው

እናንተ አንድ ነን። እኔ ከወደርኩ አንተም ትወርዳታለህ። ይገባል። ይሽኩጭ መሰለህ? በስራት እንዳወራ ነው የምትፈልገው? ኦኬ። ለምን ትደበድበኛለህ? ፈታኝና አብረን ማውራት እንችላለን። ሚስቴ ለመሆኑ ምን ብለን ነው ያሳራ ምንም ያስፈራራል። በፍቅር እያወራሁ ነው። ይኸውልህ፣ አንተ ጋር ከመምጣቴ በፊት ከሚስቴ ጋር ያለውን ነገር ጨርሼ ነው የመጣሁት። መካድ፣ ለእኔ እንደዚህ መዋሸት ለእኔ ምን ያክል መጥፎ ነገር እንደሆነ ይገባል። ምን እያክል ቁጭ ወለው፣ በፍቅር እያወራሁ ነው ያለሁትን በስርዓት ቁጭ ወለው አውራኝ እያልኩ ነው። አትጥማጥ ናት ሰምተኛል። ባለቤት ምን አረካት? ምን አረካት ባለቤት ትግስትን ምን አረካት? እያልኩ ነው። እጭል ለባለቤቴ፣ ከኔ በላይ እየተቆረቆርክላት ነው። ትግስትን ምንድን ያረካት? ንገሪኝ አለችኝ። የምላታማኝ ሰው ብቻላት ነገር እንድታረጋት

አምናት አለሁ። እሷ ብቻ ትለህ የልብ የምትረዳልኝ። እያወራህ ያለ እኮ ስለኔ ባለቤት እኮ ነው እያወራህ ያለ። ሲጀመር አንተ ነህ አትፈልግህም። ግልጹ ልንገርህ፣ አትፈልግህም። ሁሉ ነገር እነግራኛለች ነው እያልኩ ያለሁት። ሁሉ ነገር እነግራኛለች እያልኩ ነው ያለሁት። ምን ብለህ ነው ያስፈራራሀት? ምን ብለህ ነው ያስፈራራሀት? ትወደኛለች፣ ወዳታለሁ። ገርህ ትወደኛለች፣ ወዳታለሁ ስለዚህ ገንዘቡ ማግኘት የምትፈልግ ከሆነ እሷንም እኔንም ንቀቅኝ። በአንድ ሳምንት ሰው ምን ስለምታቃ ሴት አታወራም ይመስልሃል? በአንድ ሳምንት ይመስለዋል። ለማንኛውም ሰምተኛል። እሷንም እኔንም ንቀቅኝ። መከራህን በራስ ጊዜ እያበዛር ያለ ገንዘብህን የምታገኘው ከሆነ ብዛ። ደቦሎ አታገኝም፣ በከና አታገኝም ልንገርህ በዚህ መልኩ ካወራ ትንሽ ቆየ መሰለኝ። በዛ ነው የረሳው ሰምተኛ። ፖሊስ ጣቢያ ማሳየውን ትህትናና ፍቅር እንደዛ እንደሆንኩ ተረድተ ነው እንዴ? የተለየ ማንነት እንዳለ የዘነጋው ነው። ፖሊስ ጣቢያ እንደማወራው ሰዎችን እንደዛ እንደሆንኩ ተረዳ እንዴ? ረስተኝ ነው ታዲያ ስለኝ። ለማን ዳታ የለኝ ታዲያስ ነኝ። ያንተ ሳጅነት እዛ ጣል እኔ የሰጠሁት ሳጅነት ነው እሱ። ሰምተኸኛል። ምን ብለና ያስፈራራሀትና ከእሷ ጋር እንድተኛ ያደረከው ያስፈራራሀባት ነገር ምንድን ነው? አስፈራርታሀት በዛ ነገር እየተጠቀምክባት እንደሆነ ነው የነገረችኝ። አምላክ ምንም ያለችው ነገር የለም። አምላክ አለ እኔ እንድታውን ግዴታ በቪዲዮ መያዝ አለብኝ ነው መረጃች እኔ ነው ምንም አታደርግም። ከፈለክ በስልክ ካልሆነ ነው ይኸውልህ፣ ጊዜ አልተረፈኝም ከአንተ ጋር የምጃጀልበት። ይኸውልህ ሰምተኛል፣ ካንተ ጋር መጃጀልበት ጊዜ አልተረፈኝም። አሁን ገንዘቡ የት እንዳለ ብቻ ነገረኝና ወደ ስራ ነኝ። ከቀበርከኝ ብሩም አብሮ ከኔ ጋር ይቀበል። ትብስን እየተፈታተርኩ ምናልባት ከዛ በኋላ ሌላ እድል ሊኖር ይችላል። ለምን ትዘገያለህ? ለምን ትቆያለህ ቢሆን ከመሞት መኖር የሚሻል ይመስለኛል። ናንተም ቢሆን በቀላሉ ደግሞ እንደማልገል ነገር ያለው መኖር የምትፈልግ ከሆነ አብረን። እንደየትኛው አይነት ሰው ቅጣት ልቅጣ? ያ ጠበቃ ነኝ ብሎ የእኛ ምስጢር ላይ ደርሳለሁ እንደሱ ይሻልሃል፣ እንደዛ እንደ ጁሉ ፖሊስ ይሻልሃል። እንዴት ነው? እና የተሻለ አቀጣጥና ስቃይ ልፍጠር ብላለ። ለምን አትገለድም? ነገሩ እንዳንተ በዚህ ልክ የናቀኝ ሰው እስካሁን ገጥሞኝ አያውቅም። ለምን አትገለድም? ከሚሴ ጋር እኮ ነው ያደርኩህ አንተ። ምክንያቱም ስለምትወጥ ይሆናል። ሲጀመር እንትን ሰምሰኛል። ገንዘብ ቤት ነው ያለውን እያልኩህ ያለውን ግን ትተማውራበት ጊዜ የለኝም። ገንዘብ ቤት ነው ያለው።

ላጠፋችሁበት ነገር ደግሞ ማለት ነው፣ መንግስት ነው እንጂ ቅጣት ሊሰጥ የሚገባው። አንተ ማን ስለሆንክ ነው ቅጣት የምትሰጠው? ቁጭ በል ቁጭ በል ችግር የለውም። የእኔ ሰዎች አሉ፣ ይዘው ከሄዳሉ። ይዘው ይሄዳሉ ነው እሺ ታዲያ፣ ምንድን ነው ታዲያ? ስሜት ይግባሃል። አንተ ምንድን ነው የምትለው? የአዞ እንባ እያፈሰሰ ያለው ክዶኛል። እያንዳንዱ ነገር ነግርሃለሁ። ችግር የለውም ችግር የለውም። ምንም የምትነግረኝ ነገር የለም። አንተ እንደ ጓደኛ ቀርበ ሁሉንም ነገር ሸውደህኛል። ምንም ነው የምትነግረኝ ከዚህ በላይ

በህግ ሽፋን በህግ አሳብ እስከ ዛሬ ስንት ነገር ስታደርግ ከረመ ይሆናል። ይህ ፈጣሪ ሲበቅ ደግሞ ዛሬ እጅ ከፍንጅ ትያዝከ እኮ። አንተ መረት አድርግልኝ አንተ። መረት ማድረግ አልችልም። ለምንድን ነው የማደርግልህ? አንተ እስከ ዛሬ መረት አድርገላቸው ትልቅ ነገር ነው የሚበላሽብኝ እኮ እያልኩ ያለሁት እባክህ። አንተ ነው ቢሆን ላይ ብትቀመጥ፣ ማለት እዛ ፖዚሽን ላይ ብትሆን፣ ችግር እንጂ ሌላ ነገር ይዛት መጣ። በፍጹም በፍጹም፣ ችግር እንጂ ከዛ ውጪ ሌላ ነገር ይዛት መጣ የዛሬን ብቻ ይቀርባል። እንዳታስብ፣ በፍጹም እንዳታስብ። ከዛ አንተ የምትፈልገው አይነት ሰው ከሚስትህ ጀርባ ራሱ ምን አይነት ምን አይነት ነገር እያደረክ ያለህ ያለው እሱን ራሱ ማወቅ ፈልጋለሁ። አሁን ነው በግልጽ እየታየኝ ያለው ደግሞ አንተ ዝም ያለውን እሱ ዝም ብሎ እየዘባረቀ ያለው ባሰት ነው። ነገር በቃ ሁሉም ነገር አንተ ላይ እንዲተኮስ የሚያደርገው እሱ ነው። የአቡሹንም ጉዳይ የአቡሹንም ጉዳይ መግደል ካለብኝም እዮብም ቢሆን እሱ ነው ወለኔ እንዲሰራልኝ ያደረገው። እዮብ ያንተ ቀኝ እጅ የሆነው እሱ ከነገረው በኋላ ነው ማለት ነው። ስለዚህ እሱ ነው የመደበኔን። ስለዚህ በእያንዳንዱ እንቅስቃሴ ጀርባ እሱ አለ ማለት ነው። ስማ፣ እዚህ ነገር እንድጠመጠመ ያደረገው እራሱ እሱ ይመስለኛል። ወለ እኔ ሚስተን መጣ። ቅድም ግራ የገባኝ ነገር ከትብ ያንተኬ ነው ሳጅን ያደረኩ ይያለ ነበር። ምንም አይነት የትምህርት መስረጃ የለህ ማለት ነው። ከቀስ ተምርት ቤት ነው? ምንም ምንም ነው አልተማርኩም፣ የለኝም። እስቲ እሺ ነው አንድ ማየ ምንም ያልተማረ ቪዲዮ ያልቆጠረ ሰውዬ ሳጅን ሆኗል፣ ከዛ ደግሞ ማህበረሰቡን እየበዘበዘ ማህበረሰቡን ያሰቃያል። ነገር ይቅርታ አልኩ በቃ ሙሉ በኢትዮጵያ ነው የሚመስለው። እኔ አስተካክለዋለሁ። አንተ ይቅርታ ስላልክ ብቻ ሁሉም ነገር ሰላም ይሆናል። እኔ ያጠፋው ነገር አስተካክለዋለሁ። እኔ ከእኔ የተሻለ ሚመራ ኢንስፔክተር አይገኝም። እባክህ፣ ያልተማረ ሰው ደደብ የሆነ ሰው በየቦታው ላይ እያስቀመጥክ እንዴት ነው አንተ? ይሄን ካሜራ ወንጀለኛ ሰብስብ እዛ ቦታ ላይ አስቀምጠ፣ ወንጀለኛ የሚታረምበት ወንጀለኛ የሚቀጣበት ቦታ ላይ ወንጀለኛ አስቀምጠ እስቲ ንገረኝ፣ ይህን አስረዳኝ ተውፊቅ። አንዳንድ ደረቅ አትበል እባክህን፣ ተረዳኝ ቪዲዮውን አጥፋው። እኔ ነኝ የደረኩት አይደለ? እኔ እንደው ሆኜ አወራው፣ እዚህ ቁጭ ብዬ፣ ጫካ ውስጥ ቁጭ ብዬ ያንተ ሰዎች እያሉ አወራው። ምክንያቱም ስለማውቀው ራሴ አንተንም ስለማውቅ እኮ ማለት ፈሪ ስለሆንክ ማለት እሚፈጠረውን ነገር እሚሆነውን ነገር ጥንቅቀህ ስለምታውቅ፣ እባክህ ተውፊቅ ይሄን ቪዲዮ እኔን መለመንህ ምን? በዚህኛው በዛኛው ቪዲዮ እሱ ይቀጣ። የተበላሸው ነገር በሙሉ እኔ አስተካክለዋለሁ ወደስ ነገር በራ አሁንም ተነገረኩ ባለቤት ጋር እንዳለ እሱ ነገር ይሄን ነገር ማስተካከል እንችላለሁ። እሱ ይታሰር፣ ማይረባ ያልተማረ መሀይብ ሰው ነው ኖሮ ነው ማቅ ላይ ያደርግልሃል እኔም ገንዘብ ያስፈልገኛል። ስለዚህ ብሩ የት እንዳለ ብሩ የት ነው ያለው? አባት ነው ተቃለ

ይሄ ቪዲዮ ይጥፋ፣ እነሱም ምን እንዳልሰሙ ይሁን ነገራቸው። እኔ ሁሉ ነገር አስተካክለዋለሁ። እባክህ የለምኩ ቶፊክ ቶፊክ። እኔ ገንዘብ እንደማትቀበል አውቃለሁ። አሁን እኮ ተግባባን አይደለ? ጥፋቴን እናምኛለሁ። ገንዘብ ይቀበል ስለሚሆን ሰው ነው የሚቆጠር። የኔ ይበቃል፣ የኔ የእሱ ጭምር ይበቃል። እንደሱ ቂል አደለው። የአንተን ባህሪ ጠንቅቄ ስለ ስራ እድል ስጠኝ፣ ላስተካክል። መልካም እንዲኖር የምትፈልገው ሀገር ሰላም እንዲኖር የምትፈልገው፣ እድል ስጠኝ፣ ያደርገዋለሁ። ግን ያን በትልቅ ሳክሪፋይስ የከፈልኩትን ክብሬን

እንግዲህ ተመልካችሁ ያኛው ሁለቱንም የሚያስራል ቻልኩኝ። እርግጠኛ ነኝ የት አባቱም አይሄድም። እያንዳንዱ መንቀሳቀስ ነው የሚንቀሳቀስበትን ስለማንገር በዛ ላይ ደግሞ ጂፒኤስ አስቀምጬበት ስለነበር የቱም አባቱ አመልጦ ይዞታል። ይህን እንግዲህ መኪና ስር ላስገባው እና ከሰዎች ጋር ላገናኘው ከዛ በኋላ የሚፈጠረውን ማሳያችሁ። ሆነ እስካሁን ስለተከታተላችሁን እና አብራችሁን ስለነበራችሁ